እንደምትታወት አሁን በአቦ ገዳም እንገኛለን። ውድ የእግዚአብሔር ቤት ሰዎች አቦ ገዳም መታችሁ እንዲጎበኙት ጋብዛችኋለሁ። በጣም ልዩ ሆነ ቦታ ነው። እንደምትታወት በጣም ደስ የሚል ቦታ ነው። መንፈስን ይጋብዛል። መታችሁ እንዲጎበኙት ስትል ጋብዛችኋለሁ። አቦ ገዳም ይባላል። ዛሬ እንደምታዩት በአቦ ገዳም እንገኛለን ማለት ነው። ይህ የምታዩት ድንቅ ስፍራ ያው በትንሽም ቢሆን ላስጎብኛችሁ። በጣም ልዩ የሆነ ቦታ ነው። በእግዚአብሔር መታችሁት መንፈስ የሚያድስ ቦታ ነው። ያው ከእንግዲህ አሁን ይሄን ተራራ ነው ሽቅም የምንወጣው ማለት ነው። አሁን ወደ ጸበሉ እየሄድን ነው። በጣም ልዩ ቦታ ነው። መታችሁ ብታዩት በጣም ደስ የሚል ቦታ ነው። መታችሁ እንድትጎበኙት እኔ በበኩሌ ጋብዛችኋለሁ። ይሄ የምታዩት ወንድማችን ቀድሞን መጥቶ ነው ነው። ያው እንደምታዩቸው እዛ ጋሁን አሁን እየሄዱ ነው። ያው በዚህ መንገድ ላይ ተከትለን የምንወጣው ማለት ነው። መንገዱን ተመለከቱት። በጣም ከባድ መንገድ ነው። መታችሁ እንድትጎበኙት እኔ መታችሁ ከበረከቱ ተካፋይ እንድትሆኑ ጋብዛችኋለሁ። ቦታው በጣም ደስ የሚል ቦታ መንፈስ ያድሳል። ዋው እነዚሁና ደሞ ግማሽ ጓደኞቻችን ቀድመውን መታው ነው የሚገኙት ማለት ነው። ዋው የቦታውን ጸበሉ እንደምታዩት እዛ ጋ ነው የሚገኘው ማለት ነው። በእውነት ይሄ በጣም ልዩ የሆነ ተፈጥሮ ነው። ኢትዮጵያዊ በመሆን በጣም ደስ ብሎኛል። ገመድ የለውም። በእናትህ ዝንጀሯ ተሰቅላ ነው ምን እንደ ሰቀላት ባይታወቅም ራሷን ታጥፋት ታጥፋ ምንም የሚታወቅ ነገር የለም። ኑሮ መሯት ነው እንኳን እሱ ግን አላ ሲመስለኝ የድሮ ቤተክርስቲያኑ ትመስለኛለች። ምናች ጆሮ እኔ ሲለኝ የበሶ ደግሞ ጆሮ የለም እንበሳለሁ። ዋው ይሄ በጣም ደስ የሚለው ወደ ጸበሉ አሁን እየሄድ እንገኛለን ማለት ነው። የቦታውን እውነት በረከት መታችሁ ተካፈሉ። በእውነት በጣም መንፈሱ የሆነ ደስ ይላል። በቃ ደስ የሚል መንፈስ አለው። በእውነት ያ ወጣት የነበር ጣት ይላል ይህን ተራራ ምንወጣውኸ እንግዲህ በትንሽም ቢሆን ሆን እያስጎበኘዋችሁ ነው። አሁን ይሄ ይሄ ድንጋይማ ምን ይባል መሰለ አለት ነው። አለት አለው። አረ የምታቁ ካላችሁ ኮሜንት ላይ እየጻፋችሁልን ዋው በጣም ነው ደስ የሚለው በእውነት መመረጥ ነው ወደዚህ ቦታ እራሱ መምጣት ይህ ትልቅ መጠራት ነው ፈጣሪ ወደዚህ ቦታ ስለ ጠራኝ አመሰግናለሁ ዋው ይሄን ባህር አያችሁት ይሄ በጣም ጥልቀት አለው ራሱ አንተ እንደምታዩት አሁን ወደ ጸበሉ እየሄድን ነው ጫማ ላወልቀው። ያው እንደምታዩት ሄደን የመጣንበት ገዳም ይሄን ይመስላል ማለት ነው። ገዳማ ይችውላችሁ ያት እዚች ጋ ገዳማ በጣም የምታምር ገዳም ነች። መታችሁ በረከት ታገኙ ዘንድ እናስተላልፋለን ማለት ነው። ይሄ ሁላችሁ ቤተክርስቲያን፣ አሁን ጥርት ያው ታግኝቻላችሁ ማለት ነው እንደምታዋት ነች ታጩ በረከቷን ታገኙ ዘንድ። ውድ ኦርቶዶክስ ቤተሰቦች በጣም የተፈጥሮ ልዩነት ይለያ። በእውነት ኢትዮጵያዊ በመሆን በጣም ደስተኛ ነኝ። ወጣ ገብነቱ ምናምን ይህ የምታወት ተመኩስ ማርያም በእግዚአብሔር ስም ዋው! በእውነት እናንተ የኔ ይህ ገዳም የሚለያ በጣም ግሩም የሆነ ቦታ ነው። ተመልከቱልኝ። ረበስ ረረረ በእውነት መታችሁ ብገወኝ በጣም በጣም ደስ የሚል ቦታ ነው። በእውነት እድለኛ ነኝ። እንደዛሬ እድለኛ ሁኜ አላውቅም።